ምስኪንነትህ ለሌሎች መጠቀሚያ አላደረገህም። ጥሩ ሰው ሁን እርሱ እኮ ማር ነው እየተባልክስ፣ እስክታልቅ፣ እስክትነጣ፣ እስክትገረጣ ለራስህም እስካትሆን፣ ጥሩነትህም አንዳንዴ ተስፋ እስኪያስቆርጥ ድረስ አልተላስክም። ምስኪን በመሆን ክስ ለሌሎች ስትኖር ለራስህ መኖር አላጣህበትም። ቤተሰብ ትውልድ በጀግኖቹ የሚጠበቅ የሚመራ የሚያድግ ሆኖ ሳለ ከጥቂት ዓመታት ወዲህ ግን ማህበረሰባችን ለምን በራሱ ልጆች ላይ ጨክኖ ከጀግና ይልቅ ምስኪናን አልጫ በማፍራቱ ሂደት ላይ ተጠመደ? በተፈጠርክበት ሰውነት ሰው በመሆኑ ሂደት አባትህን በሰጠህ መመሪያ ጥሩ ሁንበት፣ ጥሩ ሁንበት ከመባል ይልቅ ጥሩ ሰው ሁን በሚል ፈሊጥ ማህበረሰቡ የገዛ ልጆቹን በተለይም ወንዶቹን ለምን ሰለበ? ከዛ በፊት ግን ይህ ዮጊ ገላ ሳሙና ነው። ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው የነበረ እኔም ስታጠብበት ልጆችም ሲታጠቡበት፣ ወዳጆችም ሲታጠቡበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ወይም ደግሞ አንተ አምነው ጤንነታቸውን አምነኸው ምግብ ውስጥ የምትጨምራቸውን ዘይቶች ተጠቅሜ የሰራሁት ሳሙና ነው። ይህን ሳሙና ፋንሲ ለማድረግ ያም ደግሞ መልኩ የሚያምር ቀለም ጥሩ ቀለም እንዲኖረው ወይም ሽታ እንዲኖረው ብዬ የሚጨምርበት ምንም አይነት ኬሚካል የለም። ሽታ የለውም ይሄ ሳሙና ለአረፋ ማውጫ ማድረቂያ ረጅም ጊዜ እንዲያገለግል ተብሎ የሚገባበት ምንም ማየት ተጨማሪ ኬሚካል የለም። ስለዚህ ከነዛ ኬሚካሎች ሊደርስብን የሚችለው ቆዳችን ላይ፣ ጸጉራችን ላይ ሊደርስብን የሚችለውን የመድረቅ የመከፍቸር ጸባይ አስቀርተነዋል፣ ወይም ደግሞ የጎንዮሽ ጉዳቱን አስቀርተነዋል ማለት ነው። በመቶ ሰባ አምስት ግራም በ300 ብር ይሸጣል። ይህን የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። አንተ እዛ ቦታ ላይ ሄደህ መግዛት ትችላለህ። በጉግል ማፕ ሰርች አድርገህ እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ይገኛል። ይህን ሳሙና በ175 ግራም 300 ብር አዘጋጅተናል። ዮጊ የገላ ሳሙና ብለህ ጠይቅ። እኛ እንደተጠቀምንበት አንተም ትጠቀምበት አለህ። ከዛ በተጨማሪ ደግሞ ይህ ይህንን ቻናል በአባወራ ቻናል የምናስበውን ንቅናቄ እንቅስቃሴ ወንዶቻችን ወደ ተፈጠሩለት ልዕልናና ኤክሰለንስ የማድረሱን ስራ ታግዘናለህ። አንተም የዚህ አካል ትሆናለህ ማለት ነው ምስኪን ለመወደድ ካለው ጥልቅ ፍላጎቱ የተነሳ ለሌሎች በሌሎች ሳይጠይቅ የሚያደርግ መልካም ነገርን ማለት ነው። እንደዚያም ይደረግልኛል ብሎ የሚጠብቅ በዚህም በሰላም እኖራለሁ፣ ያለ ግጭት ከሚስቴ ጋር፣ ከጎረቤቴ ጋር፣ ከልጆቼ ጋር፣ ከስራ ባልደረቦቼ ጋር ያለ ግጭት እኖራለሁ ብሎ ተስፋ የሚያደርግ ከንቱ ጅል ነው። ጀግናው እንዴት አለ? አሁን ባለንበት ጊዜና ዘመን በሀገራችንም ሆነ በዓለማችንም ቢሉ ያው ነው። ጀግንነት ተኮንኖ ምስኪንነት ይበረታታል። ከዚህም የተነሳ እነዚያ አቅመቢስ ሰውን ማስቀየም የማይወዱ ሁለት እግራቸው እንኳን እየተጋጨ እድሜ ልካቸውን እያዩት እየመሰከሩ እነርሱ ግን ከሰው ላለመጋጨት ከሰው ጋር መጋጨት የሚባለውን ነገር በመፍራት የሚሸሹ እሱን እየሸሹ የሚኖሩ ምስኪናን ማህበረሰባችን እየፈለፈለ ማህበረሰባችን እያሳደገ ማህበረሰባችን እያበረታታ ተቋማቱን እየወረሱት ተቋማት ስለ የትኛውንም ንግድ ድርጅቱን አትራፊውንም ግብረሰናይ ድርጅቱንም ሃይማኖታዊ ተቋማቱን መንግስታዊ አስተዳደሩንም ሁሉ እንዲመሩት ይመረጣሉ። ሆን ተብሎም ደግሞ ይበረታታሉ። ቤተሰቡን ሚስቱንና ልጆቹን በስነ ስርባር በስነ ምግባርና በስነ ስርዓት የምለው ነው፣ በስነ ስርዓትና በስነ ምግባር እንዲመራ ያለበት ወንዱ ይህንኑ የተፈጠረለትን ዓላማ የሚያሳካበትን ሚናውን እንዲጥል መደረጉን፣ አስታውስ። ስንት ጊዜ አውርተናል በዚህ ጉዳይ ላይ? አትርሰው። ይህ ሚናውን የሰው ፊት እያየ ሳይሆን ተፈጥሯዊ ግዴታው እንደሆነ እያስታወሰ፣ እርሱም የአባቱ ትዕዛዝ እንደሆነ እየከለሰ ይኖር ነው ነበር እንጂ የዚህ ሚናው መጥተው መጣሉ ለእነርሱ ብቁ ለመሆን ሲጥር፣ በዚያም ይጀግን የነበረው ወንዱን የሰው ፊት እያየ የሰው ይሁንታ እየተከተለ ውዳሴና ምስጋናን እየጠበቀ የሚኖር ምስኪን፣ አቅመ ቢስ እነዚህንም ሲያጣ የሚያዝን የሚያላዝን የሚነፋረቅ አላዛኝ አድርጎታል። የሴቶች መብትና እኩልነት ተብሎ በአፍቃሪ ማርክሳውያን ከካርል ማርክስ ወዲህ በአፍቃሪ ማርክሳውያን ኒው ማርክሲስት በሚባሉት የመጣው ቤተሰቡን የሚመራውን ጀግና ወንድ ጠል በነበረው ጀግናውን ወንድ ጠል በነበረው ካርል ማርክስ ተጠንስሶ የመጣው የቤተሰብን የማፍረስ በዚያም አባወራውን የመምታት ጽንሰ ሀሳብ በርካታ ወንዶችን የተጠሩለትን ዓላማ ትተው የተሰጣቸውን ወንድነት መክሊቱን ቀብረው እንዲባዝኑ አድርጓቸዋል። በርካታ ወንዶች ከተፈጥሯዊ ጸጋቸው ርቀው ወንድነት መክሊታቸውን ቀብረው ከአባታቸው ፈቃድ ይልቅ ሰውን ለማስደሰት የሚዳክሩ አቅመ ቢሶች፣ ይሁንታና ፈቃድ ጠባቂ ምስኪና ንክር ምስኪኖች አድርጓቸዋል። በአንጻሩ ደግሞ ጀግናዎቹ አባቶቻቸው፣ ወንድሞቻቸው ባሎቻቸው የእነርሱ በዳይ፣ ጨቋኝ፣ በዝባዥ እንደሆኑ ከልጅነት ጀምሮ እየተነገራቸው ያደጉት ሴቶች በእኩልነት ሰበብ በእነዚያ ሊጠብቃቸው ሊመራቸው ሊታደጋቸው ባላቸው ባላቸው ባለው አባታቸው ወይም ወንድማቸው ወይም ደግሞ ባላቸው ላይ አመፀኛ እንዲሆኑ እንዳይገዟቸው እንዳይታዘዟቸው እንዳያግዟቸውም በማር የተለወሰ መርዝ ለረጅም ዘመናት ተግተዋል። ይህንን ከልጅነት ጀምሮ ስላችሁ ከልጅነት ማን ይመግባቸዋል ማን ያስተምራቸዋል ብትሉ በተለይ እናት ይህንን ከልጅነት ጀምሮ ታስተምራለች። እንደኔ እንዳትሆኚ እንዲህ ብለሽ፣ የወንድ ልጅ እጅ እንዳታይ እንዲህ ብለሽ፣ በወንድ ልጅ ስር እንዳትገዢ ይህንን ገጠር ያለችውም እናት ያው መዙ ገጠር ድረስ ገብቷል። ከተማ ያለችውም እናት በሞላ በተትረፈረፈ ቤት የምትኖረውም እናት ልጆቿን እንደዛ አድርጋ ታስተምራለች። ዛሬ ላይ በተለይ በተለይ የክርስቲያኑ ማህበረሰብ ውስጥ በተለይም ደግሞ እኔ ሆን ብዬ ጥናት በማደርግበት ኦርቶዶክሳዊ ክርስቲያን ማህበረሰብ ውስጥ ይህ ስር የሰደደ በሽታ ነው። በእናት የሚደረግ በሽታ፣ በምስኪን ንክር አባት የሚበረታታ በሽታ። አባት እንኳን ዛሬ የወንድ እጅ እንዳታይ ብሎ ልጁን ያሳድጋል። በጣም የሚያሳፍር ነው። እኔት ደግሞ ዩቲዩብ ላይ ሆነ መድረክ ላይ መጥቶ ያላዝናል። ተገፋው ተደፋው ብሎ ይሄው ማስትሬት እና ዶክትሬት ይጫ ነው 100 ሺህ እና 200 ሺህ የሚከፈለው ሰውዬ እቤት ውስጥ አመፀኛ ትውልድ እየፈጠረ እቤት ውስጥ ወንዶቹን እያኮላሸ ስልብ ንክር ምስኪን አድርጎ እያሳደገ ከራሳቸው አልፎ ቤተሰብ፣ ሀገር፣ ማህበረሰብ፣ ተቋም፣ ሃይማኖት ተቋም እንኳ መምራት ተውትና ራሳቸውን እንኳን መምራት የማያውቁ ግራና ቀኛቸውን መለየት የማይችሉ የሰላሳ ዓመት አመት ህፃናት እያደጉ ነው ዛሬ የአርባ አመት ህፃናት እያደጉ ነው ዛሬ። ይሁን እንጂ ሴቶቹ ምንም እንኳን ጀግኖቹ አባቶቻቸውንና ባሎቻቸው ላይ ቢያምፁም የዓለምን መከራ የዓለምን ፈተና ኑሮውን ያለ ወንዶች አይችሉትምና ማግባታቸው፣ ነገ ከነጎዳ ልጆችንም እንኳን ቢፈልጉ ለልጅ ብለው ወንዶች ጋር መምጣታቸው አይቀርምና የሚመርጧቸው ወንዶች እነዛን ቆራጥ ቆፍጣና ጀግና ወንዶች ግን አይደለም፣ እነዚህ ንክር ምስኪን ወንዶች ነው። ለምን? እነዚህ ንክር ምስኪን ወንዶች በእነሱ ቁጥጥር ስር በእነሱ እዝና ስምሪት ስር መሆን ይችላሉ ይሆናሉም፣ እንጂ እዘዥኝ እታዘዝሻለው እቴጌ ወዴት እየተባለ አደለ ዘፈኑ ያለው፣ ድራማውም ፊልሙም የምናየው፣ እቤት ውስጥም አባቢ የሚያደርገው እንደዛ ነው። ሽር ጉድ እያለ እሷ ስታዘው ደስ ይለዋል። እሷ ካላዘዘችው ምን ማድረግ እንዳለበት አያቀውም። ስራ ከተዘጋ ሳምንቱን ሙሉ ስራ እረፍት ከሆነ ቤት ውስጥ ምን ማድረግ እንዳለበት አያቁም። እሷ ልታዘው ይገባል። ይሄን አድርግ ይሄን አድርግ፣ ምክንያቱም አያቁም። አለቃው ወይም ማዘዝ አለበት። እሱን የተቀጠረበት ያ አስር ሺም መቶ ሺም የሚከፍለው አለቃ ይህንን ይህን ስራ ብሎ ሊያዘው ይገባል። እሱ ካላዘዘው ወይም ደግሞ እሱ እረፍት ከሰጠውና ቤት ከተቀመጠ ደግሞ ግራ ይገባዋል። ግራና ቀኙን መለየት አይችልም። የሚውልበትን መዋያውን እንኳን አያቅም። እና ሌላ የሚያዘው ሰው ያስፈልጋል። ለዛ ደግሞ ሚስቱ ሁነኛ አዛዥ ትሆንለታለች። እሷ የሚያገባቸው እንደዚህ አይነቱን ወንድ ሁን ብላ ነው የምታገባው። ምክንያቱም ማዘዝ፣ ኮንትሮል ማድረግ፣ ማኒፕሌት ማድረግ ስለምትችል በምንም አይነት መልኩ እንደነዛ ቀድሞው እንደሰሟቸው ታሪካቸው እንደሰሟቸው ጀግና አያቶቻቸው ቆራጥ፣ ደፋር፣ ጠንካራ ካልገዛው ካልመራው እኔ ካላስተዳደረው ከእናንተ በፊት ካልሞትኩ በእኔ ቅጥ ካልኖራችሁ ስርዓት ይዛችሁ በጊዜ ካልተሰበሰባችሁ ንጽህናችሁን ካልጠበቃችሁ የሰውነትንም ሆነ የውስጥ ንጽህናን ካልጠበቃችሁ ብሎ ግድ ለሚለው ወንድ አትገባም፣ አትገዛም፣ እሱን አታገባም፣ አይሆንም። ይህን ስትፈልግ ታዲያ ሴቷ አድጋ ማስትሬትና ዶክተሬትን ብትይዝ ቆራቢና አስቆራቢን ብትሆን የትኛውም ትምህርት አይነት መንፈሳዊ ሆነ አስኳላውን ትምህርት ብትማር አንተን ንክር ምስኪኑን ታገኛለች። አንተም ንክር ምስኪኑ ለዚህ ላደገችበት ከልጅነት ጀምሮ ተግታው ስለመጣችው ሀሳብ ልታኖርህ ልታኖራት አይደለም ልታኖርህ፣ ስለምችል እንደምታኖርህ ስለምታውቅ አንተም ያው ተገተ የመጣውን ተቀብላልእና በእኩልነት ሰበብ ይሄን ፈልገህ ትመጣለህ። እሷጋ ወንድና ሴት ወንዶችና ሴቶች በሚፈላለጉበት በሚመራረጡበት ባልና ሚስት በሚገኝበት በዛ በፍቅሩ ገበያ ውስጥ አንተ ከጀግኖቹ ጋር ኮምፒት ማድረግ አትችልም እና ከደፋር ከጠንካራዎቹ ጋር ወይም ደግሞ ወንዳ ወንድነትን ከሰለጠኑበት በሱም ላይ በኤክሰለንስ ከታዩበት በልዕቀት ከታዩበት ጋር ኮምፒት ማድረግ አትችልም እና ምክንያቱም የእነሱ ወንድነት ናቹራሊ በተፈጥሮ ሴቷን አትራክት ያደርጋታል፣ እና ያንተ ንክር ምስኪንነት ሪፔል ያደርጋታልና እና ይገፋታል፣ እና ብዙም አይጠማትም እና ያለህ አማራጭ ሴቷን ዊን ለማድረግ አንቺ ንግስቴ ነሽ፣ እመቤቴ ነሽ፣ የኔ እቴጌ፣ ምን ልታዘዝሽ፣ ምን ትበያለሽ፣ ምን ትጠጫለሽ፣ ካላንቺ መኖር አልችልም፣ አንቺ ህይወቴ ነሽ፣ የህይወቴ አላማ፣ የህይወቴ መጨረሻ፣ አንቺን ካጣሁኝ ድፍት ብዬ ልቀር። ይህንን ስጦታ አድርገህ ታቀርብላለህ ታቀርብላታለ። እጅ መንሻ አድርገህ ታቀርብላት አለ። እሷም ይህ ይህንን ነገርህን ወደው አይደለም አትፈልጎም፣ ውስጡ አይፈልጉም። ሺ ነው ዛት ውስጡ አይፈልጉም ግን ያ ከልጅነት ጀምሮ በእናቷም በትምህርት ቤትን በአፈርማቲቭ አክሽን የተማረችው እና የተጋተችው ጠንካራና ኃይለኛ የሆነው ወንድ ራሱን የሚያውቀው ወደ ኤክሰለንስ ላይ የደረሰው ወንድ እድል ፈንታ ከሰጣችሁ ጨቋኝ፣ በዝባዥ፣ በዳይ ነው የሚሆንባችሁ የተባለችውን ወንድ መርታት ማሸነፍ ትፈልጋለች እና ከእሱ ጋር ለሚገጥማት ውጊያ አንተን መሳሪያ ማድረግ አለባትና አንተን ወደ ህይወቷ ታመጣዋለች። ታመጣለች አንተ ወደ ህይወቷ የምትመጣው ስለምትወድ አይደለም። እውነቱን እናውራ፣ ስለምትወድ አይደለም አይደለም። ምንጩ፣ ቦታው፣ መገኛው የት እንደሆነ የማታውቀው ጦርነት አለ በተበደለችው እሷና በተበደሉት እሷን የመሰሉ አያቶቿና በዛ በዳይ ነው ተብሎ ጨቋይ ነው ተብሎ በተነገራት አባታዊ ስርዓት ጋር ፓትሪያርካል ሲስተም ጋር አባወራዊ ስርዓት ጋር አባታዊ አስተዳደር ጋር ጦርነት አለ። ያንን ጦርነት ፌስ ማድረግ ያለባት መጋፈጥ ያለባት አንተን ይዛ ነው። እሷ አትችሎ ታቋለች። ስለዚህ አንተ ያ የለመድከውን ያልፈላ ሽሮ እየተጣለል ወይም ደግሞ ያንን የቀዘቀዘ ገላ በአመት አንድ ጊዜ እየተጣለል በስሜት ላይ ያልሰለጠንክንም እና እሱን ራሱ በከፍተኛ ጉጉትና አንዛይቴ ስለሆነ የምጠብቀው ብትሰጥህም ጣዕሙንም ቴስቱንም ምኑንም የማታውቀው ማታራካትም እንደሆንክ ስለምታቅ እዛው ደጃፍ ላይ ተንደፋድፈህ ባርቀህ ትል ላይ ያላችሁ እሱን እንደ ትልቅ ስጦታ አድርገህ ትቆጥረዋለህ። እሷ የምትፈልገውን የትኛውንም አይነት ግዳይ ትወጣለህ። እነዛን ጀግኖች መጣል፣ መግደል፣ ማሳደድ ካለብህም ታሳድዳለህ። ዓለም አሁን እያደረገች ያለችው እንደዛ ነው። ቤተክርስቲያንም አሁን እያደረገች ያለችው እንደዛ ነው። በማን ይከፋል? ያው ጊዜው ሲደርስ እናየዋለን። ልጆቻችን ግን እየተበደሉ ነው። ትዳራችን እየፈረሰ ነው። ቤተሰባችን እየተበተነ ነው። ልጆቻችን ያለ ጠባቂ እየቀሩ ነው። ከዚህም የተነሳ ስሜታቸው ላይ መሰልጠን ምን እንደሆነ ሳያውቁ ሴሰኝነትን፣ አምባገንነትን፣ ሱሰኝነትን ሽርሙጥናን እንደ ጀብድ እያወሩ ነው። ዛሬ ሚዲያችን ላይ ወጣው ወይም በሰፈራችን ውስጥ እያየናቸው ነው። ለምን ያ ንጽሕናን ቅድስናን፣ ስነ ስርዓትን፣ ስነ ምግባርን ግድ የሚለው ጀግና አባት እንዲወገድ እየተደረገ ነው። ከማህበረሰብ ውስጥ እሱን በማስወገዱ ደረጃ ከፍተኛውን ሚና የሚጫወተው ይሄ ንክር ምስኪኑ መወደስና መቀደስን ከሚስቱ የሚፈልገው ከሴቷ የሚፈልገው ንክር ምስኪኑ የተጠራለትን ዓላማ ሊለይ ያልቻለው ንክር ምስኪኑ ነው። በዚህ መልክ ማህበረሰባችን በከፍተኛ ፍጥነት እየፈረሰ ነው። በተለይም ደግሞ ክርስቲያኑ ማህበረሰብ፣ በተለይም ደግሞ እቺ ሀገር ገንብታ ስርዓት አምጥታ ቋንቋና ፊደል አምጥታ የቆየችው ቤተ ክርስቲያን በእሷ ውስጥ እነዚህን ነገሮች ሲሰሩ፣ ሲጠብቁ፣ ሲያቀብሉ፣ ሲያቀባብሉ ትውፊቱን ሲያቀባብሉ የነበሩት ጀግና አባቶች የሰሯት ቤተ ክርስቲያን እና ማህበረሰብ እና ሀገር እየፈረሱ ነው። ቢገባ ያንተ ንክር ምስኪንነት የነሱን የነዛን የጀግኖች ድካም ውሃ እየቸለሰበት ነው። እያጠፋን ነው። ንክር ምስኪንነታችን ከዚህ የተነሳ በማህበረሰባችን ውስጥ የነበሩትን ጀግኖች እያጠፋ ለባርነት እያዘጋጀን ነው። ምን ታስባለህ አንተ ንክር ምስኪንነት? ሰው በሰው ዘንድ ያስወድደኛል ብለህ ታስባለህ? የምፈልገው ነገር ያሰጠኛል ብለህ ታስባለህ? ወይስ ያሳጣኛል ብለህ ታስባለህ? ይህ ባለፈው በሁለተኛው ቀን ስልጠናችን ላይ በተለይ ስንወያይበት ስንጨቃጨቅበት የነበረ ጉዳይ ነው። ጥሩ ውይይት ነበረን በዚህ ጉዳይ ላይ እግረ መንገድ ግን ከንግር ምስኪንነት መውጣት ከፈለግ፣ እባክህን፣ በምስኪንነት ምንም አይነት ጽድቅ የለም ምስኪንነት ከተፈጥሮ መውደቅ ነው። አባት ከሰጠህ ከወንድነት መክሊቱ መራቅ ነው። ወንድነት መክሊትህን ቀብረ አጉል እጸድቃለሁ ብለህ ተስፋ ማድረግ ነው። ወይም ደግሞ አጉል የፍቅር ሰውነኝ የመንፈሳዊ ሰውነኝ እወደዳለሁ እከበራለሁ ብለህ ተስፋ ማድረግ ነው። አትከበርም። ማንም አያከብርህም። ሚስትህም አታከብርህም። በንክር ምስኪንነት ማንም፣ ሚስትህም፣ ልጆችህም፣ ማህበረሰቡም እንደ ሸንኮራ መጠውህ ጣፋጭነትህ ያለቀ ጊዜ፣ ጣፋጭነትን ያጣ ጊዜ ይጥሏል። በመጣል ብቻ ያቁም፣ እሳትም ያያይዙብሃል። ይህንን አትርሳ። እንቀጥላለን። እግረ መንገድ ግን ግን ከዚህ ንክር ምስኪንነት መውጣት ከፈለግ ስልጠና አዘጋጅተናል። በተደጋጋሚ ጊዜ ስልጠናዎቻችንን ማስታወቂያ ላይ እየተናገርን ነው። አሁንም ስልጠናዎች አሉ። የአሁኑ ስልጠና ከሁለት ሳምንት በኋላ ያልቃል፣ ከሁለት እሑድ በኋላ ያልቃል። ሌላ ስድስተኛ ዙር ይመጣል። ስድስተኛ ዙር እንግዲህ ጨምሯል፣ ከበፊቱ በሶስት እጥፍ እና ከዛ በላይ ጨምሯል። አስበበት እና እምቢ ካልክ ግን ያንተ ፋንታ ነው፣ ያንተ ምርጫ ነው። ራስክንም ትውልድንም የሚበድል ስራ ሰርተት አልፋለህ። የሚያሳዝን ስራ ሰርተት አልፋለህ። ትውልዱ እንደዚህ አባቱ የሰጠውን መክሊት ቀብሮ በተለይም ወንዱ ወንድነቱ መክሊቱን ቀብሮ ያ ድፍረት፣ ጥንካሬ፣ ስልጣኔ የምንለውን ጀግንነቱን ቀብሮ በንክር ምስኪንነት ሲኖር ማን ነው የሚያተርፈው? በዚህ የህይወት በዚህ ጦርነት በዚህ መካከል መጨረሻ ላይ ማን ነው አትራፊው? ማን ነው ደስተኛ ሆኖ የሚወጣው? እውነት አንተስ እንደምታስበው በዚህ በንክር ምስኪንነት ሚስትህን፣ እናትህን፣ ልጆችህን እያስደሰት ትኖራለህ? ተፈጥሯዊ ጥሪህንስ ማሳካት ትችላለህ? ህሊናስ ልታርፍልህ ትችላለች? ይህንን አስበህበት ታውቃለህ? እስከ መቼ ደግሞ በምስኪንነት ትኖራለህ? እስከ መቼ እንደማይጠቅም እያወየው ፍንጩን እያየህ ዋጋ እያስከፈለህ እንደሆነ እያወቅህ ለልጆችስ ምንድን ነው የምትነግራቸው? ምንስ ታስተምራቸዋለህ? እነዚህና ሌሎችንም ደግሞ በቀጣይ ቪዲዮ እናያለን። በአንድ ቪዲዮ ላይ እንዳይበዛብን በሚል ነው። በጀግንነት ላይ በወንድነት ላይ በአባትነት ላይ የተቃጣውን ጦርነት የተከፈተውን የጦርነት ግንባር እያነሳን ነው የምናወራው በዚህ በተከታታይ ቪዲዮዎች ማንሳትም ስላለብን ለምን የደከመብንን የወደቀብንን በማህበረሰባችን ውስጥ የወደቀብን ውዳቂነቱ እንደሚመረጥ ተደርጎ የተጋተውን ወንዱን ማንቃት ማንሳት፣ ማነቃነቅ አለብን። ባህላዊ አብዮት መፍጠር አለብን። ትላንትና በአብዮትን የመጣብን ያ ካርል ማርክስ በአብዮት መጥቶ ነው አባትነትንና አባትን እንዲሁም ደግሞ አባታችንን እንዲጠላ ያደረገው። ዛሬ ደግሞ እኛ ወንዶቹ ልጆቹ ወንዶች ልጆቻቸው የነሱ ማለት ነው። ያንን አብዮት የሚቀለብስ ስራ መስራት ይጠበቅብናል። ወንድነታችንን ከወደቀበት ከተናቀበት አንስተን ልናቆመው። ለሌላ ለማንም አይደለም፣ ለራሳቸው፣ ለሚስቶቻችን፣ ለልጆቻችን፣ ለሀገራችን፣ ለማህበረሰባችን፣ ለቤተክርስቲያናችን፣ ለድንበራችን ይሆነናል። የነሱ ይሁንታ እየጠበቅን ግን አይደለም የነሱ ይሁንታ ግን እየጠበቅን አይደለም። ይህን ማድረግ ልክ ስለሆነ ተገቢም ስለሆነ እንጂ ወንድም አለም በርታልኝ።